ለምሳሌ ማለት እመኑ የሚለው ነገር ያለው እንደዛ ነው። እመኑ ማለት ነው። ዮሐንስ ወንጌል ምዕራፍ አስራ ሰባት ቁጥር ሶስት ላይ እውነተኛ አምላክ ብቻ ኔን ከሆን አንተን እና የላከውን ክርስቶስን ያውቁ ዘንድ ይቺ የዘላለም ህይወት ናት አለ። አንድ ሰው የዘላለም ህይወት ለማግኘት ከተፈለገ በላኪው እና በተላኪው ማመን አለበት። ላኪው አንድ አምላክ ነው። ዮሐንስ ወንጌል ስምንት አርባ ላይ ከአንድ አምላክ እየሰማ ነበር ኢየሱስ ያስተላልፍ የነበረው? የሚያስተላልፈው ደግሞ ሰው ነው። ያ ሰው ኦንቶሎጂካሊ ሰው ቢሆንም መሲህም ነው መልእክተኛምም ነው ነብይም ነው። ስለዚህ በነብይነቱ በመልእክተኛነቱ አምኖ አንድ ሰው የዘላለም ህይወት ያገኛል ማለት ነው። ለዛ ነው ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ምን ይላል ዮሐንስ ወንጌል ምዕራፍ ሶስት ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ አምላክ አንድ እያ ልጅ ድረስ ዓለም እንዲወደዋልና ዓለም በልጁ እንዲድን እንጂ በዓለም ላይ በዓለም ላይ እንዲፈርድ አላከውምና ወደ ዓለም አላከውምና በእርሱ የሚያምን አይፈረድበትም። በማያምን ግን በአንዱ በልዑል እግዚአብሔር ስም ስላላመነ አሁን ተፈርተል። ብርሃን ወደ ዓለም መጣ፣ ሰዎች ስራቸው ክፉ ነበረና ከብርሃን ጨለማን ስለመረጡ ፍርዱ የሆነ እያለ ይናገራል ማለት። ስለዚህ በመሲህነቱ በነቢይነቱ መኑ ነው። ዮሐንስ ወንጌል አስራ አራት አንድ ላይ እንደዛ ነው። በእግዚአብሔር መኑ በእኔም ደግሞ መኑዋል። እግዚአብሔር አንድ አምላክ እንደሆነ እሱ ደግሞ መልእክተኛ እንደሆነ መኑ ነው። ስለዚህ በእሱ የሚያምን የዘላለም ሕይወት አለው ማለት ነው፣ ጀነት ያስገባል ማለት ነው። ማመኑ ይህንን የሚያሳየው አመሰግናለሁ። ያስፈልጋሉ። ሌላ እስልምና ላይ ጥያቄ ያለሽ? ለምሳሌ ምንድን ነው፣ ወደ እስልምና ልትመጪ የቻልሽበት ምክንያት ምንድን ነው? ከክርስትና ደግሞ መውጣት የፈለግሽበት ምክንያት ምንድን ነው? ሁለቱን ተርኒንግ ፖይንቶች ውስጥ በአጭሩ ንገሪኝ። ያው መጀመሪያ በነ ሙሴ በነ አብርሃም ዘመን ምናምን አንድ አምላክ ብቻ ነው የሚያመልኩት። ሁለተኛ ደግሞ እስልምና የሚለው ትርጉም ራሱ ለአንድ አምላክ መገዛት ስለሆነ እንደዛ ነው እና ከኢየሱስ ክርስቶስ በፊት የነበሩ በሙሉ ያው አንድ አምላክ እንደሚያመልኩት አሁን ይችን ሁለቱን ጥያቄ የጠየቁ ከለዛ ነው፣ ጥያቄ ስለፈጠረብኝ ነው። እንግዲህ አምላክ አልመጣም ዘዳግም መራፍ 13 ቁጥር ሰባት ላይ እንደዛ ነው። እናንተም አባቶችም የማያውቁትን አምላክ እንዳታመልክ ነው የሚለው። ጥንት የነበረው አምላክ አንድ አምላክ እየተባለ ተምሮ ልክ አዲስ ኪዳን ላይ ሲደርስ ኢየሱስ ሲመጣ ሥላሴ የሚባል አንድም ሶስት የሚባል አምላክ አልመጣ፣ ኢየሱስም አላስተማርም። ኢየሱስ ባይሆን አንድ ብሎ ነው ኢየሱስም ሐዋርያትም አንድ አምላክ አለው ብሎ ነው ያስተማሩት። ከአንድ አምላክ ውጭ አምላክ አለ ብለው አላስተማሩም። አንድም ሶስትም ዛያድ ሰለስቱ ወንዝ ሰለስቱ አሉ ሲሊሱ በአካላት ወይ ተዋሉ በመለኮት ብለው አላስተማሩንም። አንድ ሲሆን ሶስት ነው፣ ሶስት ሲሆን አንድ ነው። በስም በአካል በግብር ሶስት ነው፣ በመለኮት በአገዛዝ በስልጣን አንድ ነው ብለው አላስተማሩንም። አንድ የምትለዋ ነገር እግዚአብሔር አካባቢ ላይ እንዳለች ሁሉ ብዙ ጊዜ ሶስት ነው ግን የምትለዋ የለችም። ሶስት የምትለዋ ቃላት የለችም። ስላሴ ሰው በማመኑ የሚድንበት በመካሉ የሚጠፋበት ትምህርት ቢሆን ኖሮ በግልጽና በማያሻማም ነገር መጽሐፉ ላይ ይቀርብ ነበር። አይ ሚስጥር ነው ይላሉ። ሚስጥር ነው ስላሴ ኦኬ ኦሪ ዘዳግም ምዕራፍ 29 ቁጥር 29 ላይ ሚስጥሩ ለአምላካችን ለእግዚአብሔር ነው ይላል። የተገለጠው ነው የዚህ መጽሐፍ ቃል ግን ያዙት ይላል። ዘዳግም 4 35 ላይ በላይ በሰማይ በታች በምድር አምላክ እንደሌለ ለአንተ ተገለጠል ይላል። ስለዚህ አንድ አምላክ ነው ያለው ይሄ የአንድ አምላክ ትምህርት ነው ያለው ማለት ነው። ዘዳግም 64 ላይ እስራኤል ስማ ጌታ አምላካችን አንድ ጌታ ነው ይላል። ይህን ያዘዝኩን ቃል በልብ ያዘው። ከዛ ኦሪ ዘዳግም ምዕራፍ 4 ቁጥር 2 ላይ በአዘዝኩ ቃል ላይ አትጨምር ባዘሱ ቃል ላይ አትቀንሳል። አንድ ነው ካለ በኋላ ከአንድ ላይ ብቀንሽ ስንት ይመጣል? ከአንድ ላይ ሲቀንሽ ምንድነው? አንድ ስታጠቀት ምን ትሆናለች? ዜሮ አይሉ በቃ የለም የሚሉ ጉዳቸው ፈላ። ከዛ ደግሞ አንድ ላይ ስጨምሪ ደግሞ ሁለት ሶስት ይሆናል ማለት ነው። ስለዚህ አንድ ነው አለ ባዘሱ ቃል ላይ አትጨምር አትቀንሳል። ያዘሱ ቃል ምንድነው? እስራኤል ስማ አምላካችን የያህዌ አንድ የያህዌ ነው የሚለው ነው። ስለዚህ ይሄ ነው ያለው። እንግዲህ ስለምናስብ ገቢ ከአላ በስተቀር በሀቅ የሚመለክ አምላክ የለም፣ ነቢዩ መሐመድም የእርሱ ባሪያና መልእክተኛ ነው ብሎሽ የምታምኘ ነቢዩ መሐመድ ያላ ሰላም በሳቸው ላይ ይሁን ያላ ሰላም እና ረዲት በሳቸው ላይ ይሁን፣ ኦንቶሎጂካሊ ሰው ናቸው እንደኔን እንዳንቺ። ሜታፊዚካሊ ግን መልእክተኛ ናቸው፣ ነቢይ ናቸው። ቁራን በሳቸው ላይ ነው የወረደው። እሳቸውን አንለማመንም፣ እሳቸውን ድዋ አድርገን አንጠራቸውም፣ አይደርሱልንም። እንዳንቺ እንደኔ ሰው ናቸው እሳቸው አንድ ጥያቄ ናቸው። አንድ ጥያቄ ሞትም ናቸው። በሞትም የተሸነፉ ናቸው። ገባሽ በሞት ማለት ነው። የማይሞተው አንድ አምላክ ብቻ አላህ ብቻ ነው። ካላውጭ በሀቅ የሚመለክ አምላክ የለም። የምናመልከውን አንድ አምላክ ነው። ስለዚህ አሁን ከእኔ ጋር ነው የምለውን ተከተለች ትያለች ማለት ነው። መስለም ከመለክ ተከተይኝ ነው የምለውን። እሺ አሻዱ አሻዱ አላ ኢላሀ አላህ ኢላሀ ኢለላህ ኢለላ ወአሽሀዱ ወአሽሀዱ አነ ሙሐመደን አነ ሙሐመደን አብዱሁ ወረሱሉሁ አብዱሁ ወረሱሉሁ እኔ እኔ ከአላ በስተቀር ከአላ በስተቀር በሀቅ የሚመለክ አምላክ እንደሌለ በሀቅ የሚመለክ አምላክ እንደሌለ በልቤ አምኜ በአፌ እመሰክራለሁ በልቤ አምኜ በአፌ እመሰክራለሁ። እኔ እኔ ሙሐመድ ሙሐመድ የአላ ባሪያና መልእክተኛ መሆኑን የአላ ባሪያና መልእክተኛ መሆኑን በልቤ አምኜ በአፌ እመሰክራለሁ በልቤ አምኜ በአፌ እመሰክራለሁ። ገመዱ ፍትልክ ካለ ያው እታች ያለው ገደል ነው፣ እሳት ነው ያለው። አምልጠሻል ማለት ነው። አስመልጠና ማለት ነው። ማሻአላ ካፋፉ ማለት ነው እና ማሻላ ማሻላ ማሻ አላህ አክበር፣ አላህ አክበር። ተክቢር አላህ አክበር። ተክቢር አላህ አክበር። ማሻላ። እንግዲህ ያላችሁ ወንድሞች እናቶች፣ እንኳን ደህና መጣሽ በሏት እህታችንን። ኢንሻአላህ ወደ መጣሽ በሏት

በራስ ጊዜ ነው የመጣችው አላህ ሱብሃነሁ ወተዓላ መጀመሪያችን በሸሃዳ እንዳደረገው መጨረሻችን ደግሞ በኢባዳ አላህ አድርግልሽ ጫጫት አለም እንግዲህ አሰላሙ አለይኩም ወረህመቱላሂ ወበረካቱህ ማሻ ለማሚ ያለ ጓንን አመጣሽ በሏት ዩቲም ሁላችሁም በሏት ማሻ አሰላሙ አለይኩም ቤት الله اكبر الله اكبر እኔ ببكلي በጣም ደስ ብሎኛል እቲ ስለዋሽ አልহামዱሊላህ እንኳን ወደ ዲና ኢስላም መጣሽ የመጣሽበት በተማኑት ነብያቶች ሰብከውት ኑራውት የሞቱበት አይማኑት ነው አልহামዱሊላህ ሌላ ምንም አይደለም እና ዱአ አድርግልና ሆናችን ንጹህ ልጅ እና በተለይ ለእኔ ዱአ አድርግልኝ ቀልብ እንዲሰጠኝ እሺ እሺ ሰላም አለይኩም አርጅና በረካቱ ቤቲስ አቀባቂኩም ለይኩም ያጽናሽ። ያው እስልምና ማለት የነቢያት ሃይማኖት ነው። ገብቶች ነው የመጣሽው አንቺን በተናገሽው መሰረት ማለት ነው። ትክክልም ነው፣ እንደዚያም ነው። ከጥንት ጀምሮ ነው። እስልምና ማለት ከጊዜ በኋላ የመጣ ነገር አይደለም። አላህም በፊትም ነቢያትም ሲያመልኩት የነበረ ሲያስመልኩት የነበረ ፈጣሪ ነው። ከዛም በኋላ ነው ያው በሰዎች አመለካከት የተለያዩ ነገሮች ሆኑ እንጂ አንቺ ምንድን ነው ያደረግሽው? አሁን ወደ እስልምና ነው የተመለስሽው፣ ወደ ተፈጠርሽበት ነው የተመለስሽው እንጂ አልተቀየርሽም። አይሽ ልክ ከቤቱ እንደወጣ ሕፃን ወደ ቤት ነው የተመለሽው ማለት ነው። እዛ ቤት ነው የተመለሽው ማለት ነው። ስትፈጠሪ እዚ ላይ ነው የተፈጠርሽው። ስለዚህ ሁሉንም ነቢያት እዚህ ነው የምታገኛቸው ማለት ነው። ይሳን ለላ ሰላም ወይም ኢየሱስን ይዘሽ መጣሽ፣ ግን ትክክለኛ አገላለጽ ባይሆንም ማለት ነው። ኢየሱስ ወይም ኢሳ ለላ ስላም በስልም እናያገኘሽ ነቢዩ ሙሐመድን ስ ላ የመጨረሻ መልእክተኛውን ደግሞ ምድለ ጨመሽ ማለት ነው አተረፍሽ ማለት ነው። ወደ ስልምና በመምጣሽ ዋናው ነገር ምንድን ነው? ከዚህም በኋላ ትታጠበለሽ ማድረግ የምስየው ነገር ከጓደኞችሽ ምናምና ጠቀርሽ ከሆንሽ ሙስሊሞች ካሉ ከአሁኑኑ ወደዛ መሄድ ነው ማለት ነው። መታጠብ አለበት፣ አንድ ያው ሙስሊም ከሆነ በኋላ። ኡስታዝ ይቅርታ አድርጉልኝ እና ይህን ነው ማድረግ ያለብሽ። ከአሁኑ ደግሞ ምንድን ነው፣ እኔ አንድ ነገር የሚናገረው ነገር ይሄ ውይይት ቤቶች ኡስታዝ ጋር እንደዚህ ሙስሊሞች ጋር መግባት ትችያለሽ። አንቺ ምንድን ነው፣ ከዚህም በኋላ እኛ መንበር ነች ማለት አባላችን ነች ማለት ነው ይታችን ነሽ ማለት ነው፣ እንደ ሰብም እንደ እምነትም። ስለዚህ ምንድን ነው መማር አለብሽ፣ ካልተማሩ አይደረስበትም። አሁን ራሱ ትንሽ ትንሽ ስለተማርሽ ወደ ይሄ እዛም እዛም አንዳንድ ኢቶችች ነው ወንድሞቻችን የሰለሙት እየሄዱ የሆነ በውስጣቸው ምንድን ነው ጥርጣሬ እየተፈጠረባቸዋል፣ ወደኋላ እንዲመለሱ ያደርጋቸዋል። ስለዚህ ምንድነው አሁን ወደፊት ነው ሞት መቼ እንደሚመጣ ስለማይታወቅ እንስሳቴ ቀጥታ ይኸው እዚህ ጋር አሉ ያመላክቱሻል፣ የት ጋር መማር እንዳለብሽ። ቴሌግራም ቻናል አለ የተከፈተ፣ እዛ ተቀላቅለሽ ቀጥታ ትምህርቱን መቀጠል አለብሽ። በቃ ይበቃሻል። አሁን ከዚህም በኋላ ልጽፅር ምናምን ይብቃሽ። በቃ ቢያንስ እንደኔ አላህ ዕድሜሽን ያራዝምና ቢያንስ አንድ ዓመት ምናምን ብትጠፊ በቃ አይጠቅምሽም። ከዚህም በኋላ ማ የምትፈልጉን ነገር ስላገኘሽ እንዳላበዛባቸው፣ አሰላሙ አለይኩም ወረሕመቱላሂ ወበረካቱ። እችን አደራ ነው እንልሽ። ዋአለይኩም ሰላም ወራመቱላ በረካቱ። ጀዛከላ ወልቤን ወንድሜ እንኳን ደህና መጣ። ማሻአላህ በርቺ ተበራቺ። ኢንሻላህ አስያን አግኛትና ታይሻአሲ ያለሽ። አሰላሙ አለይኩም ወራመቱላ በረካቱ። ማውራት አይመችኝ ብላለች ኡስታዝ፣ ጫጫታ ላይ ነኝ። ኦኬ ጥሩ፣ እሺ። ለኡስታዝ ጀማል ስልክሽን ትሰጪኛለሽ? ለኡስታዝ ጀማል ስልክሽን ስጭኝና ላስገባሽ ትምህርት፣ የትምህርት ግሩፕ አለ እዛ ትገቢያለሽ ያለሽ እንሻላ ሽ ትማሪያለሽ። ስም አውጡላት ከፈለጋቸው ደስ የሚል ይሰማለ። ፎሎ መልሻለን ስልክሽን እስከምችል የምትፈልጊው ስም አለ ምትወጁ ምትወጁ ስም ራስሽ ስም አውጡላት ገስተዳ ያላችሁ ዩቲስ ቲ ለአንቺ ልዱልስት ሂክማ ወልቤ ሂክማ፣ አይ አስያ ነው መባላል። አስያ፣ አስያ ሃኒአ ብትሆን ደስ ይለኛል። ሃኒአ ሰ ትምህርት እንግዲህ ከተባለው ከተባለ ውስጥ መረጫ አንዱን ከሶስቱ ስማቸው ምንድነው? ጓደኛ አብራ ይሰራለች፣ ትመርጣለች። ሂክማ ማለት ጥበብ ማለት ነው። ሂክማ ማለት አስያ ደግሞ ማለት የፊራውን ባለቤት የነበረችው ሙሚን የነበረችው አናት አይደል? ያጀማ? አዎ፣ ለሙሚን ሴቶች አምሳያ ያደርጋል አምሳያ ጀግነዋ እና ዙሌካ ይምታት ብኛል። ዙሌካ ዩሱፍ ሰላም የምትወደው የነበረችው። ኦኬ እንደዛ ነው። አስያ- ሌላ ሶስተኛ ስማን ነው ሃኒያ ሃኒያ። የትኛው ይሻልሻል? ይሻል ቤትል ይሄም ትርጉም ምንድነ? ሃኒያ ሚል ቤቲ ነገርያት በነካፍሽ አይን ስለሚያምረኝ እንጂ አለቁ ምን ማለት ነው? ነገራት ነገራት አኒ አማሪአ ከሚለው ሰለ ስዝ ኩሉ ወሽረቡ ሀኒአን አማሪአንቢማ ኮንቱም ተዕመሉን የሚለው ሱረቱል ሙርሰላት መሰለኝ። ማሻላህ። ስለዚህ የትኛው ይሻልሻል? ቤቲ ሰላምን መርጣለች። ማነን በራሷ በኩል ስም ልትሰጣችሁ ነው። ሰላም የሚለውን መርጣለች። ማሻላህ ያለ ሰላም ማለት ነው። አጠገብስ ሌላ ሰው አለ ማለት ነው። አሸነፋችን ተናጀናችሁ አትቆስ ኡስታዝ በቃ ሰላም ማሻአላ አሪፍ ስም ነው። አሪፍ ስም ነው። ምርጥ ስም ነው። ሰላም ማሻአላ አሪፍ ስም ነው። ከበረት ባቺ እንግዲህ የስለ ዲንሽ ተማሪ ሃኒ አለሽ። ሃኒ ማለት ተፍ ተፍ በይ እንጂ ጉድ ጉድ በይ እንጂ የምን መፍዘዝ ነው? ተፍ ጉድ ጉድ ነው አልኩኝ። መች አልሽ? ከኋላሽ እኮ መታ ቤቲ አፈፍ አደረገችው ሻላውን እ ሀይማኗን ሰጣሽ ነው የተቀበለችው። ኢንሻአላ እኔ ደግሞ እኮ ስትገቢ እኮ በቃ አሁን ሻዳ ካላሰዘኝ ትይኛለሽ ብዬሽ። በቃ እኔ ደግሞ መጓጓቴ ይሄኔ ነገር በርቺ። እሺ። አቤት የት ይቀራል? እንሻላ ያ ሞትም ስላለ እሱንም ታሳቢና ዋቢ አድርጊና ጊዜ ሳሰጭው መርመር መርመር አረጊ። ቶሎ ቶሎ ሀፍቲኒ ሺ ኡስታዝ። ጓል መስለማን ሰማ እንዴ? ጓል መቀን ሰማው እንደዛ አሉኝ። ግን አግኝቻት አላውቅም ከሰለመች በኋላ ወይ ድጋት ተግቢ ተበላለች አሉ። ኧረ አሁን እኮ ነበር ታች ነበረች እኮ ታንክዩ እያለችን ነበር፣ እንትም እያመሰገናችን ነበር። ወይ ምን ተመሰግናለች? ምን ተመሰግናለች? እንኳን ሰለመች። ለማንኛውም እንኳን ሰለመች እንጂ በቃ ሸሀዳ ከያዘ በኋላ በቃ ጣልጣል አደረገችኝ። እኔ እንግዲህ እዚህ ጋር እንሰናበት። ለነበረን ጊዜ ቆይታ በጣም የማመሰግነው ነው። አላ ይስጥልን ሁላችሁም ማለት ነው። አላ ከእናንተ ጋር ይሁን። በጣም አመሰግናለሁ። ያው ምክንያቶቹ እናንተ ናችሁ። እናንተን ቪዲዮ እያየሁ ስለሆነ በዛ ነው ጥያቄ ፈጥሮብኝ። ብዙ ነገሮችን ላይፍ ላይ እየተቀመጥኩ እያየኝ ነበረ እና በጣም አመሰግናለሁ። ለዛ ነው አንተ ያበትጠብቅ እንትን ያልኩት። ማሻላ በርቺ። ዋናው ነገር ምንድን ነው? ጽናት ነው። እስቲቃማ የሚባል ነገር አለ። ጽናት ስቴድፋስትነስ፣ ጽናት ነው። ትልቁ ነገር ጽናት ነው። እኛ በባለ ያዳለል ብለን እናምናለን። ሰው እስከ መጨረሻው መጽናት አለበት ማለት ነው። ይህንን ያሹ የመዳን ገመድ ያዙ ነው የሚለው። ሱረቱ አል ዒምራን ምዕራፍ 3 ቁጥር አንድ መቶ ሶስት ላይ እንደዛ ነው የሚለው ያለ አንድ ገመድ አጥብቃችሁ ያዙ ይላል። ያ ገመድ ምንድን ነው? ሱረቱ በቀራ ምዕራፍ ሁለት ቁጥር ሁለት መቶ አምሳ ስድስት ላይ በሃይማኖት ማስገደድ የለም ግኑ መንገድ ከጠማማው ተገለጠ፣ በጣዖት የሚክድና በአላህ የሚያምን ሰው መልካም ገመድን ጨበጠ ይላል። እዚህ ላይላ የለላ የሚለው መልካም ገመድ ነው፣ ያለ ገመድ ነው። ያ ገመድ ተንጠልጥለሽ የወጣሽበት ነው። አሁን ገደል ላይ ስቶኝ አፋፍ ላይ ስቶኝ ገመድ ቢሰጠች ተንጠልጠል ጥለች ትወጫለሽ እና በእሳት ጉድጓድ አፋፉ ላይ ነበራችሁ ከእርሷ ምን አላችሁ ይላል አዳናችሁ ይላል ከምን ከአፋፉ አፋፉ ምንድን ነው ስንል ወደዛ የሚዳረገው ሽርክ ኩፍር ቢዳ ኒፋቅ ምና የሚባሉ ነገሮች ናቸው ኩፍር ማለት ክህደት ማለት ነው ሽርክ ማለት በአላ ላይ ሀቅ ላይ ፍጡራንን ማጋራት ቢዳ ማለት ደግሞ ፈጠራ ነው ሃይማኖቱ ላይ የሌለ ህግ እራሳችን እየፈጠርን የምናደርገው ነገር ቢዳ ይባላል ማለት ኒፋቅ ደግሞ ማለት ደግሞ የማስጠቆስ ስራ ነፈቀ ማለት ከፈለ ነው ከፊል አምኖ ከፊል መካድ ማለት ነው ውስጡ ክዶ ውጭ ግን አካሉ ግን እንደ ሙስሊሙ ሙስሊሙን ለማስጠቆስ መስራት እሱ እሱ ነገሮች ናቸው ከዛ ውስጥ የሰው ልጅ ተንጠልጥሎ የሚወጣበት ገመዱ ላ ኢላሃ ኢለሏህ የሚለው ነው ያንን በምንበሉ ይላላላ የያዙ ጽናት ያስፈልጋል ኢስቲቃማ ያስፈልጋል ለመዳን አራት ነገሮች ናቸው የሚያስፈልጉት። ሱረቱ ጣሃ ምዕራፍ 20 ቁጥር 82 ላይ እኔ አለ አላህ ለተጸጸተ ላመነ መልካም ለሰራ እና ለተመራ ወይም ለጸና ማህሪ ነኛል። አራት ነገሮች ቀርበዋል። የመጀመሪያው ደሩሪ ይባላሉ። ፈላ ደሩሪ ማለት ኢሴንሻል ሳሊቬሽን ይባላሉ። የሚያስፈልግሽ ማለት ነው ጀነት ሰው የሚገባው ባላይ ይቅርታና ምህረት ነው ባላ ረሃመትና መክፊራ ነው። ያላህ ምዕረትና ይቅርታን ሰው የሚያገኘው ደግሞ በንስሐና በእምነት ነው፣ በኢማንና በተውባ ነው። የመጀመሪያ ሁለቱ ማለት ነው ኢሴንሻል ሳሊቬሽን። ከዛ መልካም ስራና ደግሞ ጽናት ያስፈልጋል፣ ራሱ ማለት ነው ይሄ ፈላ ደሩሪ ይባላል፣ ራሱ ማለት ነው። ከዛ ደግሞ ፈላ ሹሩት የሚባል ደግሞ አለ፣ ኮንዲሽናል ሳሊቬሽን የሚባል አለ። መልካም ስራ ያስፈልጋል። የጀነት ደረጃዎች የምናገኝበት የተለያየ መወጣጫ የምናደረገው መልካም ስራችን ነው የጀነት ውስጥ ወሮታና ጸፌታ ምንደና ትሩፋት ስርጉትና ትርሲት የምንከበለው በመልካም ስራችን ነው። ከዛ ያንን ነገር ምን ያስፈልጋል? ጽናት ይፈልጋል። እስከ መጨረሻው ድረስ መጽናት ያስፈልጋል ማለት ነው። እነዚህ አራት አራት ነገሮች እንዳትረሺ ማለት ነው። ተውባ ኢማን፣ አሚሉሳሊያት እና ኢስቲቃማ ወይም በአማርኛ ንስሐ፣ እምነት፣ መልካም ስራና ጽናት ጻፉላታች። አራት ነገሮች ያስፈልጋሉ። ስለዚህ አሁን ምንድን ነው? እስከ መጨረሻው መጽናት ያስፈልጋል። በአክስ ላይድ የሚባል ነገር አለ። የእኛ ሳሊቬሽን ምንድን ነው? ሲነርጊያ ነው። ሲነርጊያ ማለት ኮርፖሬሽን ነው። ራሱ ኦፕሬሽን አይደለም፣ ዋን ሳይድ ኦፕሬሽን አይደለም። ከእኛ የሚጠበቅ ነገር አለ፣ ከአል አምላካችን አለ ደግሞ ሂዳያ መስጠት፣ ምሕረቱን ይቅርታውን፣ ጀነት ማስገባት የሱፋንታ ነው ግን ከኛ ደግሞ የሚጠበቀው ነገር ኦፕሬሽን አለ። ስለዚህ ኮርፖሬሽን ነው የኛ ሳሊቬሽናችን፣ እንጂ ዋን ሴፍድ ኦልዌዝ ሴፍድ አንድ ጊዜ ዳነ ሁልጊዜ ጊዜ ድናል የሚል ትምህርት እኛ ጋር የለም። ስለዚህ እነዚህ አራቱ ነገሮች ያስፈልጋሉ ማለት ነው። አስባቡል ፈላህ የሚባሉት ወይም ደግሞ የመዳን ምክንያት ምክንያተ ድህነት ማለት ነው። የመዳናችን ምክንያት አራት ነገሮች ናቸው እሳ እምነት፣ መልካም ስራና ጽናት ጽናት ደግሞ በጣም ወሳኝ ነገር ነው ማለት ነው። ጽናት ከሌለ የያሽውን ገመድ ትጠይዋለሽ። አላህ ይጠብቅሽ ገመዱን ከመጣል